ማለት ነው። እስኪ ሌሎች ልጆች እንፈልግና እንገባለን ማለት ነው። ወደዚህ እንመጣለን ተመልሰን። ልጅ የመዋኘት ይፈልጋል ግን ይሄንን እኔ እንትን ማለት ተብሎ መሞላት አለበት አየር እና እሱን ደግሞ እኔ አልችልበት ማለት ይሄንን ነፋፊት እንትን ማለት ራሱ በሎ ነፍስ ማለት አልችልም እኔ እና እየፈለግን ነው ወንድሞቹና እህቶቹን እስኪ ማሻላህ በጣም ደስ ይላል። ይህን በነገራችን ላይ ግቢያችን መትከል እራሶች ይቻላል። ከበረንዳ ስር ስር ቢተከል ና እንደዚህ በደንብ እየተቆረጠ ቢስተካከል በጣም ያምራል፣ ግቢ ያሳምራል ማለት ነው። አላህ ማሻላህ ማሻላህ ተባረክ። ራማን ይሄ ትላልቆች መዋኛ ነው፣ ትላልቆች ናቸው ውስጥ ገብቶ የሚዋኙት። ሴቶችም ወንዶችም እየገቡ ይዋኛሉ። በእርግጥ ኢትዮጵያ ታውቃላቸው፣ የብቻ ሴት የለም። ያው ገብቶ መዋኘት የሚፈልግ ዲሞክራሲ መብት ነው ማለት ነው። ክልክልነት የለውም። እኛ ሙስሊሞች ግን አይፈቀድም ለኛ ወንዶችም ስላሉ ማለት ነው ሦስት ገብቼ መዋኘት አልችልም። የሴቶች ብቻ ቢሆን አዋኝ ነበር እኔም ማለት ነው። የሴቶች ለብቻ የለም የህፃናትና ወንዶች ነው። አሁን አንዷ ልጅ ናቅቻታለች እየወጣች ነው መንሸራተቻ ላይ ህፃኗ፣ አንዷን አላገኘኋትም። ወንዱ ልጅም ጠፍቶኛል። እስኪዚህ ውስጥ ጽና የታየት እናድርግና ወደ ገንዳው እንመለሳለን ማለት ነው። በጣም ደስ ይላል። ደስ የሚል ቦታ ነው። ኑ ተዝናኑ። ኢንሻአላህ በውጭም ያላችሁ ደግሞ አለ በሰላም ላገራችሁ በቅታችሁ፣ የሀሳባችሁ ተሳክቶ፣ ያላገባችሁም ማግብታችሁ፣ ያልወለዳችሁም ወልዳችሁ፣ ልጆቻችሁ ጋር ዝምታችሁ ዘና የምትሉበትን ቀን አላህ ቅርብ ያደርገው ማለት ነው። አላህ የሀሳባችሁን የምኞታቸውን አላህ ያሳካላችሁ። እናንተም ጠንክሮ አብሽሮ አይዟቸው ያልፋል፣ የማያልፍ የለም እና ይሄ ቀን አንድ ቀን ቅርብ ይሆናል ማለት ነው። ኢንሻአላህ አግኝቻቸዋለሁ ልጆችን አልሐምድሊላሂ ያላ እየሄድን ነው። ወደ መዋኛው መሄድ ፈልገዋለሁ ማለት ነው። አብረን እንሄድ ወደ መዋኛው። በጣም ደስ የሚል ቦታ ነው። ማሻአላህ ዘና ብለዋል ልጆችን። እኔ ግን ደግሞ የሚያል ትንሽ ያው ሲጠፉኝ መፈለጉ ምናምን ያላ ይማም ሀያ እንሄድ፣ እዛ አገኛቸዋለሁ። ወንዶች ልጅ ወይ ትንሽ እንጫወት ብለውኝ ነው። ደስተኛ ናቸው እነሱ ማሻአላ ማሻአላ፣ ተባረክ ረህማ ያላ ሀሙድ ያለ ውረዱ፣ ውረዱ ያላ እዛ መዋኛውን እንሄድ፣ እዛ እዛ እኔም ቁጭ እንድል ይሄ በቃቸው እያልኳቸው ነበር፣ አልሰሙኝም ማለት ነው። ደስ የሚል ቦታ ነው። መተናል መዋኛው በግድ ነው ወረዱ ሊ ከዛ ገብተው እዚህ እየዋኙ ነው። ያው የትኛዋ ናት የኔ ብዬ መለየት የራሱ እየጠፉኝ በግድ ነው፣ ጭንቅላታቸውን ቆጥር የማገኛቸው ማለት ነው። ትንሽ ግን ይከብዳል። ያኔ እዚህ ውሃ ይግታቸው ምናምን እያልኩ ፈራለሁ። እነሱ ግን ስላለመኑ በቃ ይጫወታሉ። ያላ ዝለሉ፣ ዝላሉ፣ ዝላሉ ማሻላ ያላ የገቡ ነው። ሙዴ ደግሞ መንሳፈፊያን ስለያዙበት ቁጭ አለ። በእርግጥ እንዲሁም ያለ መንሳፈፊያ ይዋኛል። ለምዶታል። ያው ግን እንደ መጫወቻ ነገር ይጠቀምበታል። እዛ ውስጥ መንሳፈፊያውን ቢይዝ ደስ ይለዋል። ግን ለሕፃን ነው ምናምን ልጅ ስለሰጠሁበት የጎረቤት ሄድ ይገብታበታል። እሱም መንሳፈፊያ ማለት ነው። ማሻላ ሰብሬና የሚሄው ዋኝታ ወጥታለች። ብቲሳም ደክማት አለ። ዋኝታ ወጥታ በርዷት ቁጭ ብላ ፀሐይ እየሞቀች ነው። ኔጋ ማለት ነው። ሌሎቹ እየዋኙ ነው። በቃ እንደ ዋኝታ እንሙት አሉ። ደስተኛ ናቸው። ልጃቸው ስለወጣም ደስ ብሎኛል። ማሻላ በጣም ደስ የሚል ቦታ ነው። በነገራችን በጣም ነው ደስ የሚለው ማሻላ ተባረከ። ንጹህ አየር በቃ ወሰድን ማለት ነው። እዛ መዋኛው ቦታ ትንሽ ደክሞኛል። የልጆቹ ወይ ጮኩበት ምናምን አትግቡ ውሃ አፋችሁ እንዳይገባ ምናምን እያልኩኝ ጎረሮ የደርቀዋል ትንሽ ቁጭ ብዬ ሻይ ለጠጣ ብዬ ቁጭ ብያለሁ ማለት ነው። ላይላይላ ቁጭ ብለናል። ጎረቤቶች ጋ ነው አብረን የመጣ ነው። እነሱም ልጆቻቸውን ይዘው እስኪ ዛሬ ጊዜ እንስጣቸው ብለን ኢትዮጵያ ኑሮ፣ ማህበራዊ ኑሮ ምኑ ምኑ አይመችም። ያው ግን እንደምንም አመቻችተን ወጣን። ዛሬ እንኳንም ይዘናቸው ወጣን። ደስ ብሏቸዋል። አልሐምድላ ረብ ልዓለሚን ያለ ሻይን ጠጣ ብስሚላ ረሬድ ርቅናያያላኢላ ለ ላ ስብሓን አላ ወቢሐምድ ያደዳ ከልቀ ወሬዛ ናፍስሆ ዜና ተቃርሽኮሚድደ ከሊማት ዜክረ ማድረግ ይቻላል። ደስ የሚል ቦታ ነው። በቃ ዚህ ቁጭ ብል ቁርአን ማፈዝ ራሱ ንጹህ አየር እየወሰዱ አይምሮ ፍሬ አድርጎ ይቻላል ማለት ነው። ላ ኢላ ላ እየመጣችሁ ዘና በሉ። የኮሞል ቻሌንጅ ካላችሁ ዘና ፈታ በሉ። ሌላ ማላ ሌላ ቀን ሄዳለን። ሀቢቢ ልጅ ከፍቶት መጣ። ተጣልቶ ነው ወንድሞቹ ጋር። በቃ ሀቢቢ በቃ ብስምላ ላይ ከላስ ሀቢቢ፣ ከላስ ከላስ፣ ሀቢቢ ከላስ ልጅ ታውቃላችሁ ሲከፋ ሮጦ እናቱ ጋ ሽጉጥ ነው አሁን አባብዬ እየልክ ያለው ልጄን እኔን ከፈት በለኝ እናትነት ከባድ ነው ያ ረቢ ጃአልሁም ሳሌ ሳሌሀት ያ ረብ አንፋው እና ሲል ናስ ላይላህ ኢላላህ ስብሓንላ ስብሓንላ ላዚም እና ውዶች አብሽሮ አይዟችሁ፣ ኑ ዘና ፈታ በሉ። ደስ የሚል ቦታ ነው፣ ጎብኙት። ለራሳችሁ ጊዜ ስጡ። በቃ ለልጆቻችሁ፣ ለራሳችሁ፣ በቃ ለሁሉም ጊዜ ያለ ለሁሉም ጊዜ ስጡ። ፕሮግራም አውጥቶ ምናምን በቃ ለራስን ጊዜ መስጠት፣ ለልጅም፣ ለማህበራዊ ኑሮም፣ ለቤትም መስጠት ይቻላል ማለት ነው። እንዲሁም ለዲናችሁም፣ ለሁሉም የቀኑሯችንን አከፋፈል አለብን ማለት ነው። ዛሬ እንግዲህ የወሰንኩ ልጆችን ዘና ለማድረግ ነው። ከሳን የወጣ ነው አሱር በኋላም ግን ቂርአት አለን። እኔም ልጆችን ማለት ነው በተለይ አረብ ሀገር ያለን ከዛ ስንመለስ በቃ ህይወታችንን ፕሮግራም አድርገን መምራት አለብን ማለት ነው እና ዘና ዘና ያልፈታ ያለና ጓሮ ጎረቤቶች ጋር አብራችሁን እስከመጨረሻው ቆዩ። በዋኛ ይዥ ያለው ለልጆች መንሳፈፊያ እዥ የላቸዋለሁ በዚህ ነው የሚዋኙት። ያው ገዝቶ ማስቀመጥ ይቻላል እና ቢያንስ እንደው በወሩ አንድ ጊዜ ሁለት ጊዜ ልጆችን ይዞ ወጣ ብሎ አእምሯቸው አረፍ እንዲል ዘና እንዲሉ ማድረግ ያስፈልጋል ማለት ነው። ለሁሉም ጊዜ መስጠት ያስፈልጋለን። ለደህናችንም ጊዜ መስጠት አለብን። ኢትዮጵያ ስንመጣ በቃ እንደው በቤት ስራ ብቻ ውጥር ማለት የለብንም። ለራሳችንም ጊዜ መስጠት አለብን። ለልጆቻችንም ፕሮግራም አውጥተን ሁሉም ይበቃል፣ ፕሮግራም ካወጣ ማለት ነው። ያለ ፕሮግራም ምን ይሄድ ከሆነ ነው የማይበቃው። ለዲናችንም ከኔ አሁን የኔ እንደው እንደምሳሌ የኔ ቦስ ልላችሁ፣ ጠዋት እንግዲህ ሱብሂን ሰግጄ ይጀምራል የቀኑ ነው ማለት ነው። ሱብሂን ሰግዳለሁ። ከዛ ትንሽ ቁርአን እቀራለሁ። ከዛ አዝካሬን እየቀራሁ ቁርስ መስራት ጀምራለን ማለት ነው። ቁርስ እንበላለን። ከዛ በኋላ ቶሎ ቃጥባለሁ፣ ቤት አጸዳለሁ፣ ምሳ አሰራለሁ። ከዛም በኋላ ልጆችን አጣጥቤውና ምሳ እንበላለን። ከዛ ልጆችን አስተኛለሁ ማለት ነው። አሰርደ እስከ አስር ድረስ ደግሞ ከልጆችን ከአስተኛው ምሳ ከበላ ምናምን በኋላ ደግሞ መቅሰስ ነገር እሰራና አሱር ድረስ አስተኝቼ ልጆችን አሱር ላይ ቀስቅሼ ከዛ አሱር መቅሰስ አብስቼ ኡስታዝ አለን የሚመጣ ደርሳለን ይመጣል። እኔም ልጆችም ወደ ቅራት ነው ሄዳለን ማለት ነው። እኔም ፔፕ ዝቀራለሁ ኪታብ ምቀራለሁ። ይሁን ለምሳሌ ሰፊነቱን ነጃህ ነው የምቀረው እሱን ጨርሼ ደግሞ ሰፊነቱን ሰላት ጀምሬ ያለሁ ማለት ነው። ኡሱሉ ሰላሳን ቀርቻለሁ። ቋዕዱ ለአርባ አርባኤን ነዋዊ እነዚህን ኪታቦች